ሰላም ጤና ይስጥልን። የአፍታ ሚዲያ ዩቲብ ቻናል ቤተሰቦች እንደምንሰነበታችሁልን። ከአፍታ ሚዲያ ለእለቱ የተመረጡ አዳዲስ መረጃዎችን ይዘን ቀርበናል። በቅድሚያ ማርስት ዜናዎችን የምናስደምጣቸውናል። በቀጠለው የአማራ ክልል ውጊያ በወሎ ቀጠና ከፍተኛ ውጥረት ነቅሶ የሚገኝ ሲሆን፣ በወልዲያ ከተማ ዛሬ ከማለዳ ጀምሮ የጀመረው ውጊያ እስካሁን አሳ ድረስ ተጠናክሮ መቀጠሉ ተሰምቷል። በከተማዋ በአራት አቅጣጫዎች የፋኖ ኃይሎች ካገዛዙ ጦር ሰራዊት ጋር ከፍተኛ ውጊያዎችን በማድረግ ላይ እንደሚገኙ ተሰምተዋል። በተመሳሳይ መልኩም በደቡብ ወሎ መናገሻ ደሴ ከተማ ከፍተኛ የሆኑ ሰላማዊ ሰልፎች መደረጋቸው ተሰምተዋል። ከዚህ ባሻገርም በከተማዋ ከፍተኛ ውጥረቶች ነግሰው እንደሚገኙም ለማረጋገጥ ተችሏል። በቀጠለው የአማራ ክልል ውጊያም በተለያዩ የአውዶ ውጊያ ግንባሮች የፋኖ ኃይሎች ደማቅ የተባሉ ድሎችን እያስመዘገቡ የሚገኝ ሲሆን በርከት ያሉ የአገዛዙ ጦር ሰራዊት አባላት ሲጠቀሙባቸው የነበሩ ምሽጎች በፋኖ ኃይሎች መደርመሳቸው ተሰምተዋል ከዚህ ባሻገርም፣ በርካታ ያሉ የአገዛዙ ወታደራዊ አዛዦችን ጨምሮ በርካታ አጃቢዎቻቸው በፋኖ ኃይሎች ጥቃት መደምሰሳቸውን ተሰምተዋል። በክልሉ ያለውን የአውዶጊያ ግንባር አስመልክቶ ከክልሉ የተሰማውን መረጃ ወደ እናንተ በዝርዝር የምናደርስ ይሆናል። በሌላ በኩል እንዲሁ የአረጋ ከበደ አስተዳደር አንድ ሚሊዮን የሚጠጉ ሚሊሻዎችን በማደራጀት ራሱን ከፋኖ ኃይሎች ለመከላከል በባህርዳር ምስጢራዊ ስብሰባዎችን በማድረግ ላይ እንደሚገኝ ተሰምተዋል። ከዚህ ባሻገርም የአራት ኪሎ የአብይ አህመድ አስተዳደር ይህንን የአረጋ ከበደ ሐሳብ በመቀበል በርከት ያሉ ሚሊዮን ብሮችን ወደ ባህር ዳር በማጓጓዝ ላይ እንደሚገኝ ሰምቷል። ይህ በአረጋ ከበደና በሌሎች የባዴን ከፍተኛ ባለስልጣናት እየተደረገ የሚገኘውን ሚስጥራዊ ስብሰባ አስመልክቶ ከስብሰባው የሾለከ መረጃ እጃችን ላይ ገብተዋል። ወደ እናንተ በዝርዝር የምናደርስ ይሆናል። በሌላ በኩል እንዲሁ ከፍተኛ ስጋት ውስጥ የወደቀው የአራት ኪሎ የአብይ አህመድ አስተዳደር በአራት ኪሎ ቤተ መንግስቱ ዙሪያ በሚገኙ የአዲስ አበባ ከተማ ነዋሪዎች ላይ ጥብቅ የተባሉ ትዕዛዞችን ማስተላለፉ ተሰምቷል። ከሰሞኑ የአዳነች አበቤ አስተዳደር በርካታ ግለሰቦችን ከፋኖጋን ግንኙነት አላችሁ እንዲሁም በአዲስ አበባ ከተማ ባለስልጣናት ላይ ያነጣጠሩ የቦምብ ጥቃቶችን ትፈጽማላችሁ በሚል ወደ ማጎሪያ ጣቢያዎች በማጓጓዝ ላይ የሚገኝ ሲሆን በአሁኑ ሰዓትም የአራት ኪሎ የአብይ አህመድ አስተዳደር በአራት ኪሎና ቤተመንግስት ዙሪያ በሚገኙ መንገዶች ላይ ጥብቅ የተባሉ መመሪያዎችን ማሳለፉ ተሰምቷል። ይህንን አስመልክቶም ከአራት ኪሎ ቤተ መንግስት እየሾለኩ ጥብቅ የተባሉ መረጃዎችን ይዝናል ወደ እናንተ በዝርዝር የምናደርስ ይሆናል። ክቡራትና ክቡራን እስከ መረጃዎቹ ፍጻሜ ድረስ ቆይታችሁን ከአፍታ ሚዲያ ጋር በማድረግ እነዚህንና ሌሎች ሰበር የተባሉ መረጃዎችን እንድታደምጡ እየጠየቅን ወደ ዝርዝር መረጃዎቻችን እየምናልፍ ይሆናል። አብረን እንቆይ። ወደ መጀመ የመጀመሪያው መረጃችን ስናልፍ በቀጠለው የአማራ ክልል ውጊያ በተለያዩ የክልሉ አካባቢዎች የተደረጉ ያሉ ውጊያዎች ዛሬም ተጠናክረው መቀጠላቸው ተሰምተዋል። በዛሬው ዕለትም በሰሜን ወሎ መናገሻ ወልዲያ ከተማ በዋርካው መሪ ወዳጅ የሚመሩት የሰሜን ወሎ ፋኖች ከፍተኛ ተጋድሎን እያደረጉ የሚገኝ ሲሆን በከተማዋ በአራት አቅጣጫ ውጊያዎች የተከፈቱ ሲሆን በአሁኑ ሰዓትም ጠንከር ያለ ውጊያ በከተማ የተደረገ መሆኑንም ለመረጋገጥ ተችሏል። ወልዲያ ከተማ ላይ በሚገኘው ገብርኤል ተራራ ላይ ኮንክሪት ምሽግ ሰርቶ የተቀመጠውን በርከት ባለው የአገዛዙ መከላከያ ሰራዊት ላይ ከማለዳ ጀምሮ ጥቃትን የከፈቱት የፋኖ ኃይሎች ደማቅ የተባሉ ድሎችን መጎናጸፋቸውን ለማረጋገጥ ተችሏል። በአሁኑ ሰዓትም በከተማው በጎንደር መውጫ፣ እንዲሁም በሌሎችም አካባቢዎች ላይ ከፍተኛ የተባሉ ውጊያዎች እየተደረጉ የሚገኝ ሲሆን አቅም ያጣው የብርሃኑ ጁላ ሰራዊትም ከባባድ መሳሪያዎችን ወደ እነዚህ አካባቢዎች በማስጠጋት የፋኖ ኃይሎች ወደ ከተማዋ ዘልቀው እንዳይገቡ ከፍተኛ የተባለ ተጋድሎን በማድረግ ላይ እንደሚገኝ ለማረጋገጥ ተችሏል። ከዚህ ባሻገርም በደቡብ ወሎዋ መናገሻ ደሴ ከተማ ምድር አንቀጥቅጥ ሰላማዊ ሰልፍ መደረጉን ለማረጋገጥ ተችሏል። ይህም የአራት ኪሎን የአብይ አህመድ አስተዳደር ጨምሮ በባህር ዳር የተቀመጠውን የምስለኔውን የአረጋ ከበደ አስተዳደር በእጅጉ ማስደንገጡን ለማረጋገጥ ተችሏል። በሌሎች የክልሉ አካባቢዎች የተደረጉ ያሉ ውጊያዎችም ተጠናክረው እያቀጠሉ ሲሆን በዋነኝነትም የኤርትራና የሱዳን መንግስታት በጋራ መሆን የፋኖ ኃይሎችን ይደግፉብኛል በሚል ከፍተኛ ጭንቀት ውስጥ የገባው የአራት ኪሎ አስተዳደር የሱዳን ኮሪደር ላይ በሚገኘው የቋራ ኮሪደር አካባቢ ከፋኖ ኃይሎች ጋር ከፍተኛ የተባለ ውጊያን በመክፈት ይህንን የሱዳንንና የአማራ ክልልን የሚያዋስነውን ወሳኝ የተባለ ስትራቴጂካዊ ቦታ ለመቆጣጠር በርከት ያለ ኃይሉ ለማስገባት ቢሞክርም የፋኖ ኃይሎች ይህንን ቦታ አሳልፈው ላለመስጠት ከፍተኛ የተባለ ተጋድሎን በማድረግ ደማቅ የተባሉ ድሎችን በማስመ መዝገብ ላይ እንደሚገኙ ለመረጋገጥ ተችሏል። በሌሎች የክልሉ አካባቢዎችም ውጊያዎች ተጠናክረው እየቀጠሉ ሲሆን በሸዋ ግንባር በአሁኑ ሰዓት የአየር ወለድ ኮማንዶዎችና የሸዋ አናብስቶች ከፍተኛ የተባሉ ተጋድሎችን እያደረጉ የሚገኝ ሲሆን የፋኖ ኃይሎችም ደማቅ የተባሉ ድሎችን በእነዚህ ቀጠናዎች እያስመዘገቡ እንደሚገኝ ከስፍራው የተሰሙ ያሉት መረጃዎች አመላክተዋል። ወደ ሌላኛው መረጃችን ስናልፍ ደግሞ የባህር ዳሩ የአረጋ ከበደ አስተዳደር አን አንድ ሚሊዮን የሚጠጉ የሚሊሻ ኃይሎችን በመሰብሰብ ራሱን ከፋኖ ኃይሎች ለመጠበቅ ከፍተኛ ጥረት በማድረግ ላይ እንደሚገኝ ለመረጋገጥ ተችሏል። ከሰሞኑ ከባዴን ከፍተኛ ባለስልጣናት ጋር በባህር ዳር ስብሰባ የተቀመጠው የአረጋ ከበደ አስተዳደር በአስቸኳይ ከአንድ ሚሊዮን በላይ የሚጠጉ የሚሊሻ ኃይሎችን በክልሉ በማደራጀት ከፋኖ ኃይሎች ራሱን ለመጠበቅ ማሰቡን ለመረጋገጥ ተችሏል። ይህንንም የአረጋ ከበደ አስተዳደር ውሳኔን በመቀበል የአራት ኪሎ አስተዳደር በርከት ያሉ ሚሊዮን ብሮችን በመመደብ የሚሊሻ ስልጠናዎች በሁሉም አካባቢ በአስቸኳይ እንዲደረጉ ጥብቅ የተባለ ትዕዛዝ መተላለፉንም ለማረጋገጥ ተችሏል። በአሁኑ ሰዓት የባዲን ከፍተኛ ባለስልጣናት እና የአረጋ ከበደ አስተዳደር በከፍተኛ ሁኔታ የፋኖ ጥቃት ስጋት ውስጥ እንደከተታቸውም የተሰሙ ያሉት መረጃዎች አመላክተዋል። በተለይም የፋኖ ኃይሎች በባህር ዳር ከተማ በተደጋጋሚነት ባለስልጣናቶች ላይ ያነጣጠሩ የቦምብ ጥቃቶች ስራዎችን መፈጸማቸውን ተከትሎ ከፍተኛ ስጋት ውስጥ የወደቁት እናረጋ ከበደ በአስቸኳይ ይህንን የአንድ ሚሊዮን ሚሊሻ ዕቅድ ተግባራዊ በማድረግ ራሳቸውን ከፋኖ ኃይሎች ጥቃት ለመጠበቅ ከፍተኛ የተባሉ ስራዎችን ለመስራት በባህር ዳር ባካሄዱት ሚስጥራዊ ስብሰባ ላይ ከስምምነት ደርሰው ስብሰባው መበተኑንም ከምንጮች የተሰማው መረጃ አመላክቷል። በመጨረሻም ከፍተኛ ስጋት ውስጥ የወደቀው የአራት ኪሎ አስተዳደር በአራት ኪሎ ቤተ መንግስት ዙሪያ ባሉ መንገዶች ሰዎች ላይ ጥብቅ የተባሉ ትእዛዞችን ማውጣቱ ተሰምቷል። የአራት ኪሎ የአብይ አህመድ አስተዳደር ከሰሞኑ በከንቲባ አዳነች አብ አማካኝነት የፋኖ ሃይሎች በመዲናዋ ባለስልጣናት ላይ ያነጣጠሩ የቦምብ ጥቃቶችን ለመፈጸም ዝግጅታቸውን ጨርሰዋል በሚል በርከት ያሉ የአማራ ተወላጅ የሆኑ የከተማዋ ነዋሪዎችን በገፍ አፍሶ ወደ ማጎሪያ ጣቢያዎች ካስገባ በኋላ በዛሬው ዕለት ጥብቅ የተባሉ ትእዛዞችን በአራት ኪሎ አካባቢና በዙሪያው በሚገኙ መንገዶች ማውጣቱ ተሰምተዋል። በዚህም በዛሬ ሁለት በወጣው የአራት ኪሎ ጥብቅ ትእዛዝ መሰረት በአራት ኪሎ አካባቢ የሚገኙት አካፋይ መንገዶች ሙሉ በሙሉ ለተሽከርካሪ ተዘግተው በአንደኛው አቅጣጫ ብቻ ተሽከርካሪዎች እንዲተላለፉና ይህም መስመር በጥብቅ በጸጥታ ኃይሎች እንዲጠበቅ ጥብቅ የተባሉ ትእዛዞችን በመዲና ለሚገኙ የአዲስ አበባ ፖሊስ ኮሚሽን ጨምሮ እንዲሁም ለፌዴራል ፖሊስ ጠበቅ ያለ ትእዛዝ ከጠቅላይ ሚኒስተር ጽፈት ቤት መተላለፉ ለማረጋገጥ ተችሏል። ይህ የአራት ዙሪያ መንገዶች እገዳ በአሁኑ ሰዓት በርካቶችን እያነጋገረ የሚገኝ ሲሆን በዋናነትም የአራት ኪሎ የአብይ አህመድ አስተዳደር በከፍተኛ ስጋት ውስጥ መዘፈቁን ተከትሎ ያሳለፈው ውሳኔ ነው ሲሉ በርካቶች በመናገር ላይ እንደሚገኙም የተሰሙ ያሉት መረጃዎች አመላክተዋል። ክቡራትና ክቡራን፣ ለሰዓቱ የያዝናቸው መረጃዎች እነዚህን ይመስላሉ። ኋላ ላይ በሌሎች አዳዲስ ሰበር መረጃዎች መልሰን መናገኛቸው ይሆናል። እስከዛው ቸር ቆዩልን።